ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች፣ በያላችሁበት ሰላም እንድትሆኑ ምኞቴ ነው። እግር ኳሳዊ የሆኑ ሀሳቦች እያደጉ ሲመጡ በተለይ ለትልልቅ አሰልጣኞች ፈታኝ የሆኑ የጨዋታ ጊዜያቶች መስጠታቸው አይቀርም። ትልልቅ የሚባሉ ቡድኖች ባልተጠበቁ ቡድኖች ሊፈተኑ ይችላሉ። ይሄ ደግሞ የእግር ኳስ ራሱን ይዞ የመጣው ዳይናሚዝም ነው የተለዋዋጭነት የእውቀት ተለዋዋጭነት ባህሪ እውቀት ራሱ እያደገ እያደገ ሲመጣም በየትኛውም የጨዋታ መንገድ ውስጥ የሚሰሩ ቡድኖች ለነባር በዛ ውድድር ላይ ትልቅ ለሚባሉ አሰልጣኞችና ቡድኖቻቸው ፈታኝ ይሆናሉ። ሰሞኑን እንግዲህ ትልቁ ጉዳይ የነበረው የሰንደርላንድ እና የአርሰናል ሁለት ለሁለት መለያየት ነው። ይሄ ጉዳይ ትልቅ የሆነበት ዋነኛው ምክንያት ከጨዋታዎች ጨዋታዎች ጎል የማያስተናግደው እና ለተጋጣሚ ቡድን የአጥቂ ክፍል ተጫዋቾች አስቸጋሪ የነበረው የአርሰናል የተከላካይ መስመር ክፍል በአንድ ጨዋታ በሲዝን ሁለት ጎሎች ማስተናገዱ ነበረ። ይሄ እንዴት ሊሆን ቻለ? ምክንያቱ ምንድን ነው? መነሻውስ? ይሄ አካሄድ እንዴት በሰንደርላንድ ተፈጻሚ ሆነ የሚል ጥያቄ አስነስቷል። ዛሬ እንግዲህ ይህንን ጉዳይ ለመመልከት እሞክራለሁ። በተለይ ከእግር ኳስ ሀሳብ ጋር በተያዘ የእግር ኳስ ሀሳብ እንዴት እያደገ ሲመጣ ለትልቅ ቡድኖች አሰልጣኞችም ለነባር አሰልጣኞችም እዛ ውድድር ላይ በጣም ጠንካራ ለሆኑ አሰልጣኞች ምን ያክል ፈታኝ እየሆነ እንደመጣ ለመመልከት እንሞክራለን። ይህን የጨዋታ መንገድ ተግባራዊ የሚያደርጉ አሰልጣኞች የጨዋታ መንገዶቻቸውን በየጊዜው የሚፈትኑ የሚፈትሹ አሰልጣኞች እንዴት የተሻለና የተለወጠ ነገር ማምጣት እንደሚችሉ ቅርብ እንደሆነ ለውጡ ቅርብ እንደሆነ የሚያሳይ ነው። ፈረንሳዩ አሰልጣኝ የሬጊስ የዘንድሮ የውድድር ዓመት የሰንደርላንድ ስኬትም ከዚሁ የሚቀዳ ነው። ዘንድሮ ምንድን ነው በሰንደርላንድ እያደገ ያለው ነገር? ለምንድን ነው ለትልቅ ቡድኖች ሰንደርላንድ አስቸጋሪ ቡድን የሆነው? የሚለውን ለመመልከት እሞክራለሁ። አብራችን ቆይታ እንድታደርጉ ከወዲሁ እንጋብዛችኋለን። የዚህ ፖድካስት ቤተሰብ ካልሆናችሁ ቤተሰብ ሁኑ። ፖድካስቱን ላይክ እና ሼር ማድረጋችሁንም አትዘንጉ። ለሌሎች እንዲደርስም እገዛ እንድታደርጉ እንጠይቃችኋለን። ሬጊስ በአሰልጣኝነት ዘመናቸው እንግዲህ አብዛኛውን የስልጠና ጊዜያቸው ሃይል ፕሮፋይል ኮች ናቸው ማለት የሚያስደፍር ስኬት የላቸውም። ያው በቅርብ ጊዜ በስልጠናው የተሳካ የሚባለው ቆይታ የነበራቸው ከ2022 እስከ 2024 በሎሪየ ቡድን ውስጥ የነበራቸው ጊዜ ነው። በዚህ ቡድን ውስጥ በተለይ ለማስረጽ የሞከሩት ነገር ምንድን ነው? ያንግ ፕሮስፔክት የሚባሉት ታለንቶችን የተሻለ ለቡድን ግንባታ እቅድ በማቅረብ ይሄ የቡድን ግንባታ እቅድ በእነሱ እንዲመራ የመፍቀድ ስልጣን ሰጥቷል። ይህ በሎሬ እግር ኳስ ቡድን ውስጥ ተቀባይነትን አስገኝቶላቸዋል። እንግዲህ ስልጠናው ትልልቅ አሰልጣኞችን ለመቅጠር 2024 ላይ እንቅስቃሴዎችን ሲጀምር እነኚህ አሰልጣኞች የሚፈልጉት የነበረው ከፍተኛ ኢንቨስትመንት ነው። ኢንቨስትመንቱ አብዛኛውን ጊዜ ከታች ወደ ላይ ለሚመጡ ቡድኖች ፈታኝ ነው ምክንያቱም ከፍተኛ ገንዘብ አውጥተው ቡድን ለመገንባት የሚያስችላቸው ወጥ የሆነ የማያዋዥቅ የገንዘብ ስርዓት ስለሌላቸው ማለት ነው። ለዚህም ደግሞ በፋይናንሻል እንዲሁም እግር ኳስ አሁን እየታሰረ እየታሰረ በመምጣቱ የሚፈልጉት በዝቅተኛ ኮስት ጠንካራ ቡድንን መገንባት ነው የሚፈልጉት። ይህንን ሰንደርላንድ ሲያስብ ምንድነው ያደረገው? ሬጊስን የመጀመሪያው ተመራጭ አሰልጣኝ ያደረጋቸው እኚህ ሰው ሲመጡ መጀመሪያውን የመጡበት አንዱ መንገድ የቡድኑን የአጫወት ስትራክቸርን መትከል ላይ ትኩረት አድርገው፣ በተለይም በእግር ኳሱ ውስጥ ትልቅ የሆነ ስም ያላቸው ተጫዋቾች ሳይሆኑ በእግር ኳሱ ውስጥ እሳቸው ጋር አብረው ተመሳሳይ የሆነ የእግር ኳስ እውቀት ኖሯቸው ሊጓዙ የሚችሉ ሰዎችን ነው የመረጡት። ከምክትሎቻቸው ጀምሮ እስከ ዋናው ቡድን ማዋቀር ሂደታቸው ላይ ገንዘብ ላይ ሳይሆን ትኩረት ያደረጉት አብዝተው ሀሳብ ላይ ትኩረት ነበር ያደረጉት። እኚህ ሰው የቤዚክ ስትራክቸራቸው ለምሳሌ ፖዚሽናል ፕሌይ ነው። በፖዚሽናል ፕሌይ አውሮፓ ላይ ቡድኑን እንዲመራልኝ የምፈልገው አሰልጣኝ ማን መሆን አለበት ነው የመጀመሪያው ዕቅዳቸው የነበረው አሁን ከታች ወደ ላይ መጥተዋል። ከታች ወደ ላይ በመጡበት ሰዓት፣ በፕሪሚየር ሊጉ በሚሳተፉበት ጊዜ ለፕሪሚየር ሊጉ ማን የተሻለ ተጫዋች ተዘዋውሮ ስቴብል የሆነ ቡድን እንዲኖረን ይረዳናል ነው የእሳቸው ሐሳብ የነበረው። ለዚህ ደግሞ በተለዋዋጭነት የጨዋታ ባህሪ ውስጥ በሁሉም የጨዋታ ቀጠናዎች ውስጥ የፈለገውን ነገር ማድረግ የሚችለውን ግሬን ዣካን አዘዋወሩ። ዣካ በሜዳ ላይ መሪ ነው፣ ፈጣሪ ነው። ወደፊት እየሄደ እንቅስቃሴዎችን መምራትና ማስተካከል ይችላል። እንዲሁም የአሰልጣኝን ሐሳብ ተሸክሞ በሜዳ ላይ በሚኖረው እንቅስቃሴ ቡድኑን ሪፍሬም ማድረግ ማስተካከል ይችላል። ስለዚህ ይህንን ተጫዋች ማምጣት በቡድኑ ውስጥ አትራፊ እንደሆነ እኚህ አሰልጣኝ በሚገባ አውቀውታል። በተለይ ኳሱን ኮንትሮል አድርገው ከተጋጣሚ እንቅስቃሴ አንጻር ሳይሆን ከራሳቸው እንቅስቃሴ አንጻር በኢንቴሊጀንት ፕሬሲንግ እና በኢንቴሊጀንት ሙቭመንቶች ውስጥ ማለፍ የሚፈልጉ አሰልጣኝ ስለሆኑ ለዚህ ስትራክቸር በፕሪምየር ሊጉ ለሚኖረን ቆይታ የዣካ መምጣት የማይቀር ነገር መሆን አለበት ብለው ወስነው ነው ይህንን ተጫዋች ያመጡት። እንደሚታወቀው ግሬኒ ዣካ ሮጦም አይደክም ተጫዋች ነው። አርሰናል በነበረበት ሰዓት አንዱ ትልቁ ኳሊቲ የነበረው ምንድን ነው? የቡድኑ የመከላከልም የማጥቃት ስትራክቸርም ፋውንዴሽን ነው። ይህንን ፋውንዴሽን በሚገባ የሚመራ ተጫዋች ነው። አሰልጣኙ ሲያመጡት በፕሪሚየር ሊግ ውስጥ ምንድን ነው ሊጎልን የሚችለው ብለው ሲያስቡ፣ የፕሪሚየር ሊጉን እያንዳንዷን ስትራክቸር ለመምራት በሚያደርጉት ሂደት ውስጥ የግሬን ዣካ አስተዋጽኦ ከፍተኛ እንደሆነ በሚገባ ጠንቅቀው ያውቃሉ። አርሰናሉ ጨዋታ ወቅት የነበረው አንዱ እድገትም ያ ነው፣ ፖዚሽናል ኢንቴሊጀንስ ነበር። በሰንደርላንድ ውስጥ እያንዳንዱ የአርሰናል ተጫዋቾች በሚያደርጓቸው ሽግግሮቻቸው ወደፊት ለመሄድ በሚያደርጉት ጥረቶች ሽግግሮቻቸው፣ የእሳቸው ሀሳብ አንዱ ትልቁ እድገት የሚባለው ደግሞ ሪፕሮሰስ ማድረግ ስለሆነ፣ ነገሮችን እንደገና መልሶ ማስተካከል በሄዱባቸው እንቅስቃሴዎች ውስጥ የሰሯቸውን ስህተቶች እንደገና ሲመለሱ ወደ ተሻለ ጥራት ማምጣትም ስለሆነ በዛ እንቅስቃሴ ውስጥ በዛ ተሳትፎ ውስጥም የእሱ ሚና እንዲሁ በቀላሉ የሚታይ አልነበር። ይህ እንግዲህ በተጫዋቾች ምርጫዎችና በአሰልጣኞች ሐሳብ ውስጥ ያለውን ቀጭኑን መስመር የሚግባቡበትን ቀጭኑን መስመር በሚገባ የተረዱበት እውቀታቸው ነው። ለምሳሌ በብሬጊስ የአሰልጣኝነት ሚና ውስጥ ፎከሲንግ ኦን ቦል ኮንትሮል ዊዝ ኢንቴሊጀንስ የሚል ሀሳብ አላቸው። እኛ አሰልጣኝ ቦል ኮንትሮል በሚያደርጉበት ሰዓት ኳሱን በሚቆጣጠሩበት ሰዓት ኳሱን ይዘው ለመጫወት በሚያስቡበት ሰዓት አንዱ ትልቁ የእሳቸው ትኩረት የሚሆነው የኳስ ቁጥጥሩን በኢንቴሊጀንት በሆኑ ተጫዋቾችና በእነሱ ኢንቴሊጀንስ የተሻለ ምናብ እውቀት ባላቸው ተጫዋቾች አማካኝነት ፕሬስ ለማድረግ ይሞክራሉ እንደገና ተመልሰው ደግሞ ወደ ኋላ በመሄድ የመከላከል አደረጃጀቱ ላይ ለተጋጣሚ ቡድን ቀላል የሆኑ የማለፊያ ቀጠናዎች እንዳይፈጠሩ፣ ስትራክቸራሊ የአርሰናልን የመከላከል አደረጃጀትን የአርሰናልን የማጥቃትን እንቅስቃሴ አስቸጋሪ ያደርጉታል። ማለት ነው አዳፕቴቢሊቲ እንደሚታወቀው በእግር ኳስ ውስጥ ብዙ ተጫዋቾች አሰልጣኞቻቸው እንዲያደርጉላቸው የሚፈልጉት ነገር ነው። በሰንደርላንድ አሁን የሬጊሰ አንዱ ትልቁ እድገት የአዳፕቴቢሊቲ ፍጥነቱ ነው። የቡድኑ አንደኛ፣ ሊጉን የተላመደበት ፍጥነት በጣም የሚደነቅ ነው። ሁለተኛ ተጫዋቾች ሆኖ በሊጉ ውስጥ ቶሎ የተሻለ አቅም ያለው ቡድን እንዲሆኑ ራሳቸውን ለሲስተሙ አዳፕት አድርገዋል። ለትልልቅ ቡድኖችም የሚቀርቡበት መንገድ እንዲሁ በቀላሉ የሚታይ አይደለም። ለምሳሌ በ4231 የጨዋታ ፎርሜሽን ውስጥ ወይም ደግሞ በ433 የጨዋታ ቅርፅ ውስጥ፣ በ442 የጨዋታ ሲስተም ውስጥ፣ በ541 ሚድ ብሎክ ዲፌንስ ስትራክቸር በሚሰሩበት ሰዓትም እኚህ ሰው የተጫዋቾቻቸውን ሚና በሚገባ የሚያውቁ አይነት አሰልጣኝ ናቸው። ምንድን ነው አሁን ይሄ ታክቲካል ፕሪንሲፕሎች አሏቸው። እኛ አሰልጣኝ በአርሰናሉ ጨዋታ ብቻ ሳይሆን በሌሎች የሊጉ ጨዋታዎችም ላይ አስቸጋሪ የሆኑበት ዋነኛው ምክንያት ሰንደርላንዶች ምንድን ነው ብለን እስኪ ለመመልከት እንሞክር። የመጀመሪያው ስትራክቸርድ ቢውልድ አፕ አላቸው። ይሄ ማለት የቢውልድ አፕ ስትራክቸራቸው ፕሬሸር መሸከም የሚችል እንዲሆን አድርገው ነው የሚሰሩት። በተለይም ደግሞ ዋይድ ሮቴሽን ወይም ደግሞ ሰፊውን የሜዳ ክፍል ሮቴት በሚያደርጉ ተጫዋቾች ይሄ ሙሉን የሜዳ ክፍል እያካለሉ ለእንቅስቃሴው ምቹ የሆነ ነገር የሚፈጥሩ ተጫዋቾችን ያዘጋጃሉ። እነዚህ ተጫዋቾች የሲስተሙ ዋነኛው ክፍል ይሆናሉ ማለት ነው። በተለይ ደግሞ ይህ የስትራክቸራል የሆነውን ቢውልድ አፕ በሚሰሩበት ሰዓት ፕሬር አትራክት የሚያደርጉ ዲፌንሲቭ ሚድ ላይ የሚቆሙና የመሀል ተከላካይ ሆነው የሚጫወቱ ተጫዋቾችን ይፈልጋሉ። አሰልጣኙ ይሄ ዋይድ ሮቴሽን አብዛኛውን ጊዜ የተለዋዋጭነትን ባህሪ ቅድም ያነሳውላችሁን የተለዋዋጭነትን ባህሪ ያረሳ እንዲሆን ስለሚፈለግ ፕሬርን በዛው ተሸክሞ እንዲሄድ፣ ጫናን በዛው ተሸክሞ ወደ አማካኝ ክፍል ወደ ተጋጣሚ አጥቂ ክፍል ቀጠና እንዲገባ ይፈለጋል። አሁን በአርሰናሉ ጨዋታ ሰንደርላንድ በከፍተኛ ቁጥር ወደ አርሰናል የመከላከል ዞን ይገባ ነበር። ሊቨርፑል ከአርሰናል ጋር ባደረገው የፕሪሚየር ሊጉ ጨዋታ የአርሰናል የተከላካይና የአማካኝ ክፍል በተሻለ ቁጥር ሊቨርፑልን ከልክሎት ነበር ከሰንደርላንድ ይልቁን ሰንደርላንዶች ሊቨርፑሎች ወደ አርሰናል ቀጠና ከገቡበት ቁጥር በተሻለ 17.8 መቶኛ እድገት ባለው ሽግግር ውስጥ ገብተዋል። ይሄ በጣም ብዙ ቁጥር ነው። ለአንድ በታችኛው ሊግ ውስጥ ለነበረ ከሊጉ የሻምፒዮንነት ፉክክር ላይ ተቀምጠው ጫወት የአሰልጣኙ ሬጊስ ሀሳብ ተጫዋቾቻቸው የተቀበሉበት መንገድ ማሳያ ከዛ ውጭ ይሄ ዋይደር ሮቴሽን ወይም ደግሞ ሰፊ የሆነውን የሜዳ ክፍል እያካለሉ በሚጫወቱበት ሰዓት የጨዋቾችን የተለዋዋጭነት ባህሪ በሚጠቀሙበት ጊዜ ትዕግስት የተሞላበት የኳስ ቅብብል ሰርኩሌሽን፣ ዝውውሮችን የሚፈልግ አሰልጣኝ ነው። አሰልጣኝ ይሄ በነግሬን ዣካ አማካኝነት የሚመራ ነው። አሁን አርሰናል አሳለፍነው ሳምንት በነበረው ጨዋታ አንዱ የተቸገረው ነገር ይህንን ሰርኩሌሽን ለማቆም ነው የተቸገረው። ሰርኩሌሽኑ በአርሰናል የመጨረሻው የሜዳ ቀጠና ላይ ከገባ በኋላ ያ የመጨረሻው የሜዳ ቀጠና ላይ ገብቶ መፍትሄ ካጣ መፍትሄ ፍለጋ ኳሱን እንደገና ሪፕሮሰስ አድርጎ ይወጣል ኳሱን ሪፕሮሰስ አድርጎ እንደገና መፍትሄ ፍለጋ በሚወጣበት ስትራክቸር ውስጥ ለምሳሌ የ433 የጨዋታ ስትራክቸር ከነበረው ስትራክቸሩ የ235 ስትራክቸር ይሆናል። ይህ ማለት የተከላካይ ቁጥሩ ያንስና የአማካኝና የአጥቂ ቁጥር ሚና ላይ የሚገኙ ተጫዋቾች ወደ ስምንት ያድጋሉ ማለት ነው። ወይንም ደግሞ የእርግጠኝነት ጥያቄ ከሌለ የተከላካይ መስመር ክፍሉ ፕሬዥር ውስጥ ይገባብኛል ጫና ውስጥ ይገባብኛል፣ ጎሎችን ላስተናግድ እችላለሁ፣ ለአርሰናሎች እድል ልሰጥ እችላለሁ የሚሉ ከሆነ አንድ የመከላከል ባህር ያለው ተጫዋች ድሮፕ ያደርጋሉ ከኋላ። ይሄ ማለት ሶስት ሁለት አምስት ይሆናል ማለት ነው። ሶስት በመከላከል አደረጃጀት ውስጥ ያሉ ተጫዋቾች ሰባት ግን በማጥቃትና እንዲሁም ኳሱን ይዞ ተቆጣጥሮ በመጫወት በዚህ የአሰልጣኙ የኪ ታክቲካል ፕሪንሲፕል ያልኳቸው መሰረታዊ የሚባለው የጨዋታ አቀራረብ መረዎች ውስጥ የኢንቨርትድ ፉልባኮች ሚና ልክ አርሰናሎች ዘንድሮ ይጠቀሙበት እንደነበረው አጨዋወት ነው ተግባራዊ እያደረገ የሚገኙት የሴንትራል ፒቮት ፕሮቫይዲንግ ዊድዝ የሚሰጡ የመካከል ላይ የሚገኘው የስድስት ቁጥር ሚና ያላቸው ተጫዋቾች የሜዳውን ስፋት እንዲጠቀሙ የእንቅስቃሴ እርጋታ እንዲኖር እንቅስቃሴው የተሻለ ለተጋጣሚ አስቸጋሪ እንዲሆን ለማድረግ ወደ መሃል ገብተው እንቅስቃሴውን ጆይን አድርገው እንዲመሩ ይፈቀድላቸዋል ማለት ነው። ምክንያቱም ዊድዝ በሬግስ የጨዋታ ሀሳብ ውስጥ በጣም መሰረታዊ ነገር፣ ሜዳውን ካላሰፋኸው ምንም አይነት የጨዋታ ብልጫ ታገኛለህ ብለው የማያስቡ አሰልጣኝ ናቸው፣ እኛ አሰልጣኝ። ስለዚህ ሜዳን ማስፋት ለእሳቸው አስገዳጅ ነገር ነው፣ አስገዳጅ ነው። ሰፊውን የሆነውን የሜዳ ክፍል ተጫዋቾች እንዲጠቀሙት ይፈልጋሉ። አርሰናሎች እየከበዳቸው የነበረው በዛ ጨዋታ ሜዳውን ማጥበብ ነው። ሰንደርላንዶች ሜዳውን ነው የሚያሰፉት፣ አርሰናሎች ደግሞ ሜዳውን አጥብበው ወደ መጨረሻው ሴንተር አታክ ዞን ለመምጣት ብዙ ኢነርጂ እና ብዙ ኳሊቲ ይፈልጉ ነበር፣ ብዙ ቁጥር የሚፈልጉ ነበር። ስለዚህ የተቸገሩት የነበረው ነገር ያ ነው። ለምሳሌ በቨርቲካል ፕሮግሬሽን ኢን ትራንዚሽን ላይ ዋጋ የሚሰጠው ቀጥተኛ በሆነው የእንቅስቃሴ እድገት፣ ቀጥተኛ በሆነው የጨዋታ ሽግግር ላይ የኚህ አሰልጣኝ አንዱ ትልቁ ሚና የሚሆነው ምንድነው? አግሬሲቭ ቨርቲካል ፓሶችን ይጠቀማሉ። አግሬሲቭ ቨርቲካል ፓሶችን ነው የሚጠቀሙት። ኃይል የበዛባቸው አቀባዊ የጨዋታ እንቅስቃሴዎችን ይመርጣሉ። በተለይም ደግሞ በእንቅስቃሴው አካባቢ የሚገኙ ትርፍ ሰዎች ስፔስ ኤክስፕሎይቴሽን ላይ ወይም ደግሞ የመጫወቻ ቀጠና ማጋለጥ ላይ ትኩረት አድርገው እንዲጫወቱ ያስገድዳል። አብዛኛውን ኤክስፕሎይት የማይደረጉ ቦታዎች ለማጥቃት እንቅስቃሴው አደጋ ናቸው ተብሎ ስለሚታሰቡ የሚጋለጡ ቦታዎች ለማጥቃት እንቅስቃሴው ፈታኝ ናቸው ተብሎ ስለሚታሰቡ ይህንን ቀጠና እንዲያጋልጡ ከፍተኛ የሆነ ጥረት ከፍተኛ የሆነ ስራ ይጠበቅባቸዋል ማለት ነው። በጣም የተሻለ ዴብዝ ያለው የመከላከልም ሆነ የማጥቃት ስትራክቸርን አሰልጣኙ በሚገባ ይፈልጋሉ ማለት ነው። በተለይ ኳስ በሚያጡበት እንቅስቃሴ ውስጥ በፍጥነት ኳስን መልሶ የማግኘት ስራ ላይ እንዲጠመዱ ተጫዋቾቻቸውን ያስገድዳሉ። ሪጌኒንግ ፖሴሽን የማልደራደርበት ነገር ነው ይላሉ አሰልጣኙ። በሰንደርላንድም ትልቁ ኳሊቲ ሪጌን የሚደረግበት ፖሴሽን ሪጌን እየተደረገበት ያለው መንገድ ፖሴሽንን ፈልገው አጥብቀው ደጋግመው ለመከወን የሚያደርጉበት ዋነኛው ምክንያት ከእጅ የወጡ እንቅስቃሴዎች አስቸጋሪ ስለሚሆኑ እነዚህን ከእጅ የሚወጡ እንቅስቃሴዎችን መልሶ ለማግኘት የቡድን ጓደኞቻቸው የተሻለ የእንቅስቃሴ መረዳት ውስጥ እንዲኖሩ ስለሚፈለግ ነው። ኮንትሮል በሚደረጉ እንቅስቃሴዎች ውስጥ አንኮንትሮልድ የሆኑ ሲቲዌሽኖች አይኖሩም ብለው ያስባሉ። በእርግጥም በመቆጣጠር እንቅስቃሴን በማንበብ እንቅስቃሴን በማየት እንቅስቃሴን የተሻለ በማድረግ ውስጥ ምንም አይነት ክፍተቶች ሊኖሩ አይችሉም። ስለዚህ የሚፈልጉትን ቨርቲካል አታኪንግን፣ አግሬሲቭ ፕሬሲንግንም ኮንትሮል ያደረጉት ሲቹዌሽን እንደማይከለከላቸው ያውቁታል። ስለዚህ ኮንትሮል የሚያደርጉትን ሁኔታ ግን ከእጃቸው እንዳያወጣባቸው በንቃት በድግግሞሽ መስራት ይፈልጋሉ። ይህንን ደጋግመው ደጋግመው ደጋግመው የሚያደርጉት ዋነኛው ምክንያት እንቅስቃሴውን ለመቆጣጠር ካላቸው ከፍተኛ የሆነ ጥረት ነው። ሌላው የእኛ አሰልጣኝ በቡድን ደረጃ ዘንድሮ ጥሩ ሊጓዙ እንዲችሉ የሚያደርጋቸው ነገር ኢንቴሊጀንት ፕሬሲንግ የሚባል የጨዋታ ሲስተም ፈጥረዋል። አውት ኦፍ ፖሴሽን በሚሆንበት ሰዓት አንድ ቡድን ኮምፓክት ያለ መሆን ክፍተት አለው። ምክንያቱም መልሶ ለመደራጀት በሚደረገው ጥረት ውስጥ የሚከፈቱ ስፔሶች ስላሉ ማለት ነው። ስለዚህ ይሄንን አድቫንቴጅ በመጠቀም ኢንቴሊጀንት ፕሬሲንግን ደጋግሞ በማድረግ ኮምፓክት በማይሆኑባቸው ሁኔታዎች ውስጥ አደጋ ይፈጥራሉ ማለት ነው። በተለይም ደግሞ ቶሎ ብለው ትሪገር የሚያደርጓቸው ስፔሲፊክ ክሉ ሊኖራችሁ ይችላሉ ይላሉ አሰልጣኙ። በተለይም ደግሞ ባክፓስ ፖርተቾችን መፈለግ፣ እነኝህን ባክፓሶችንና ፖርተቾችን ደካማ ንክኪዎችን ይፈልጉና በእነዚህ ሁኔታዎች ውስጥ ተጋጣሚ በልጦ ማጥቃትን ይፈልጋሉ። ፕሬሲንግ በሚያደርጉበት ሰዓት፣ ጫና በሚያሳድሩበት ሰዓት ኮሌክቲቭ የሆነ ኤፈርትን ነው የሚጠቀሙት የጋራ የሆነ የማጥቃት ያልተበታተነ ስትራክቸር ውስጥ ይገኛሉ ማለት ነው። ስፔሲፊክ የሆኑ እነኚህ የጨዋታ አደጋ ቀጠናዎቻቸው በአንድ ለአንድ ግንኙነት፣ በሁለት ለሁለት ግንኙነት፣ በሁለት ለሶስት ግንኙነቶች ውስጥ ቡድናቸው አድቫንቴጅ የሚወስድ አደገኛ ምሕረት የለሽ ቡድን እንዲሆን ያደርጉታል። የአርሰናልን የመጀመሪያውን ጎል ስንመለከት የአርሰናልን ሁለተኛውን ጎል ያስቆጠሩበትን መንገድ ስንመለከት አድቫንቴጅ የሚወስዱባቸው ሁኔታዎች ከነኚህ ሐሳቦቻቸው የመጡ ናቸው። ስለዚህ እንዲሁ በቀላሉ ጨዋታን የሚያሸንፉ እንዲሁ በቀላሉ እንቅስቃሴን ብልጫ የሚወስዱ አሰልጣኝ አይደሉም። የሚያሰልጠኝ በተደራጀና በተዘጋጀ የጨዋታ ቅርጽ ውስጥ እያለፉ ቡድንን እየሰሩ የተሻለ ያደገ ነገር ለመፍጠር የሚሞክሩ አሰልጣኝ ናቸው። ሬጊስ ከአርሰናሉ ጨዋታ በፊት አንድ ነገር ተናግሮ ነበረ። አርሰናል ትልቅ ቡድን ነው። አርሰናል ትልቅ ቡድን የሆነባቸው የጨዋታ ሐሳቦቹ እኛ እንዲኖረን የምንፈልጋቸው የጨዋታ ሐሳቦች ናቸው። ነገር ግን እንዲሁ በቀላሉ የሚሆኑ እንደማይሆኑ ደግሞ እናውቀዋለን። ስለዚህ የምናደርገው ነገር ምንድን ነው? እየደጋገምን እየደጋገምን ወደ ፐርፌክሽን ለመምጣት ጥረት እናደርጋለን። ወደ ፐርፌክሽን ለመምጣት በምናደርገው ጥረት ውስጥ ግን አስቸጋሪ ሁኔታዎች አይኖሩም ማለት አይቻልም የሚል ሐሳብ ሰጥተው ነበርና በእርግጥም ሁኔታዎች እንዲሁ በቀላሉ የሚፈጠሩ አይደሉም። በድግግሞሽ የሚመጡ ናቸው እና ድግግሞሽ ላይ ያላቸው የአሰልጣኙ ፍላጎት ቡድን ለመገንባት ከሚሄዱበት ትዕግስት፣ ከተጫዋች ምርጫዎቻቸው የተጫዋች ምርጫን ደግሞ ጠብቀው ከሚሄዱበት የአሰልጣኙ እውቀት አንጻር ዘንድሮ ሰንደርላንድ ላለመውረድ አይደለም የሚጫወተው። ሰንደርላንድ ሰርፕራይዝ ለማድረግ የሚጫወት ቡድን ነው የሚሆነው። በዚህ ሁሉ ውስጥ ግን ሐሳቡን ተሸክሞ የተሻለ የቡድን ግንባታ እንዲኖር በማድረግ የግራኒት ዣካ ሚና ቀላል የሚባል አይደለም። እንዳውም አሰልጣኙ ስለ ዣካ ሲናገሩ ምንድን ነው የሚሉት፣ ሐሳብ ሊኖር ይችላል። ሐሳብ ሊኖርህ መቻሉ ግን በቂ አይደለም። ሐሳቡን ተሸክሞ ወደ ቡድኑ የሚያሻግርልህ እንደ ሐዲድ የምትጠቀምበት ሰው ሊኖር ይገባል ይላሉ። ይሄ ሰው ግሬኒት ዣካ ነው። ሐሳቡን ተሸክሞ ወደ ቡርዱ ዋነኛው የጨዋታ መንገድ ይዞት እየመጣ ያለ ሰው ነው። ገና እንግዲህ በሲዝኑ 11 12 ጨዋታ እያደረገ ባለ ቡድን ውስጥ ፕሪሲዝን ጨምሮ ወደ 15 የሚጠጉ ጨዋታዎችን ባደረገ ቡድን ውስጥ በቡድኑ ረዥም ጊዜ የነበረ ተጫዋች መስሏል። ዣካ በቡድኑ ረዥም ጊዜ ቆይቶ ተጫውቶ ተከብሮ ያሳለፈ ሰው መስሏል። ይሄ ደግሞ የአሰልጣኙን ስራ በሚገባ የሚያቀል የአሰልጣኙን ስራ በሚገባ ቀላል የሚያደርግ ሰው መሆኑን ማሳያ ነው። እናንተ እንዴት አያችሁት? ሰንደርላንድን ዘንድሮ እንደ ሀሳብ እንዴት አያችሁት? እስኪ ሀሳብ ስጡበት። ጥሩ ጊዜ ይላችሁ።